ሰላም ውድ ጓደኞቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው። እኔ በጣም ደና ነኝ፣ እግዚአብሔር የተመሰገነ ይሁን። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ ሁላችሁም በያላችሁበት ሰላምታዬ ድረስ ማለት ፈልጋለሁ። ውድ ጓደኞቼ፣ ዛሬ እንግዲህ አጠር ያለ መልእክት ለእናንተ የምታስተላልፍ አንዲት በአረብ አገር የምትኖር አንዲት እህቴ የራሷን የሆነችውን ነገር ለእናንተ ለማካፈል ወስናለች ማለት ነው። ምክንያቱም ይች ልጅ እናንተ እንደተጠነክሩና እሷ የደረሰባት ነገር እናንተ ላይ እንዳይደርስ ጥንቃቄ እንድታደርጉ ለማለት ለእናንተ ጥሩ መልእክት አስተላልፋላችኋለሁ ማለት ነው። የጻፈችልኝን እንግዲህ በቅደም ተከተል አነብላችኋለሁ ማለት ነው። ጓደኞቼ ከማነብላችሁ ነገር ላይ እንግዲህ እናንተ በማዳመጥ ልጅቷ የዩቱብ ቻናል ተከታይም ስለሆነች ኮመንት ላይ በመጻፍ ለእሷ ጥንካሬ እንድትሆኗትና እንደገና ደግሞ አይዞሽ ብላችሁ ኮመንታችሁን ማንበቧ ስለማይቀር እናንተ ለእሷ ጉልበት እንድትሆኑ ፈልጋለሁ ማለት ነው። ማንኛችንም ሰዎች በየትኛውም መንገድ ልንፈተን እንችላለን። ነገር ግን ያንን ፈተናችን እንዴት መወጣት እንዳለብን በማሰብ ለዚች ልጅም ደግሞ ጥንካሬ ብንሆናት በጣም ደስ ይለኛል ማለት ነው። ስለዚህ አሁን ወደ ድባቡ ገባለሁ ማለት ነው። ሰላም፣ ሜሉ እንዴት ነሽ? ደህና ነሽ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ለዩቱብ ቻናል ጓደኞችሽ ወይም ደግሞ በአረቡ አገር ለሚኖሩ ሴትቶቼ ለነሱ ይሁን ዘንድ መልእክቴን አስተላልፋለሁ። እኔ እዚሁ ዱባይ ውስጥ ነው የምኖረው፣ አላይን ውስጥ ነው። በሰው ቤት እየሰራሁ ያለሁት በአረቦ አገር ስኖር ለአስር አመት ሰርቻለሁኝ አንድ ቤት ውስጥ ማለት ነው። እና ሰዎች ጥሩ ስለሆኑ እዛው ነኝ ያለሁትኝ እና አልፎ አልፎ ወደ ኢትዮጵያ በመሄድ ቤተሰቦችን እየጠበኩ እየጠየኩኝ ወደ ስራ ቦታዬ እመለሳለሁኝ። እና በሰባት አመት ድረስ እንደሰራሁኝ በሶሻል ሚዲያ ላይ ከሆነ ወንድ ጋር ተዋወቅኩኝ። እና ከዛ ሰው ጋር በጣም ደስ በሚል ሁኔታ የፍቅር ጊዜ እያሳለፍን እንገኝ ነበረ በምንድን ነው? በስልክ ማለት ነው። በስልክ ጥሩ ሁኔታ ላይ ነበረን። አመንኩት፣ ወደድኩት፣ አፈቀርኩትኝ። ነገር ግን ከዛ በኋላ ወደ ኢትዮጵያ መጥቼ አንድ ላይ ለመኖር ከእሱ ጋር ወሰንኩኝ እና ከሱ ጋር በማወራ ሰዓት እሱ በጣም ደስተኛ ነበረ እና ከሱ ጋር ከመጠን በላይ ከማመኔ የተነሳ እሱ ኢትዮጵያ ያለውን ነገር እያስተካከለ እንዲጠብቀኝና እኔ ስመጣ እሱ በሬን ከፍቶ እንዲያስገባኝ ወይም ደግሞ አብረን ተጠቃለን እንድንኖር የኔ እቅድ ነበረ። የሁልጊዜውም ህልሜ ከእሱ ጋር ለመኖር ነበረ። በጣም ወድጃዋለሁኝ። በጣም በብዙ ነገር ይደግፈኛል በሐሳብ እንዲሁም ሲከፋኝ፣ ስራ ሲበዛብኝ፣ ስበሳጭ እሱ ነበረ አይዞሽ የሚለኝ ከጎኔ ነበረው። ስለዚህ አምኜው ነበረ ገንዘቤንም ራሴንም ለሱ ለመስጠት ኤቭሪቲንግ እያንዳንዱ ነገር ሁሉንም ነገር ወስኜ ነበረ። ወስኝም ሁሉን ነገር የምችለውን ነገር አደረግኩኝ። ህይወቴ ተሳካ ይሆናል ከሱ ጋር ብዬ አስቤ ነበረ። ነገር ግን ከሱ ጋር ሁሉን ነገር አድርገን ከጨረስን በኋላ ከተስማማን በኋላ ቤት ተከራይቶ ቤታችንን ካሰማመርን በኋላ ካሟላን በኋላ ለመምጣት ሶስት ወር በቀረኝ ሰዓት የውሃ ሽታ ሆኖብኛል። ብደውል ስልኩ አይሰራም፣ ብደውል ስልኩ አይሰራም። ታውቂያለሽ፣ እኔ በጣም ሞኝ ነኝ። ያን ያክል ጊዜ ከሱ ጋር ሳውራና ስጃጃል እንኳ ቤተሰብህ የት ናቸው፣ ጓደኞችስ ብዬ እንኳ ጠይቄው አላቅም። በምንገናኝ ሰዓት አልፎ አልፎ መጥቼ በጣም ጥሩ ጊዜ አሳልፈ እንለያይ ነበረ። ጥሩ የፍቅር አዋቂ ሰው ነው። ጥሩ በፍቅር እያሳለፍን ይመልሰኝ ነበረ። ነገር ግን ያ ሁሉ ነገር ሲያደርግ የነበረው እኔን ለማመቻቸት ነበረ። እየሰማችሁ ነው አደለም? ከዛ በኋላ ግን ሁሉን ነገር ጨራርሼ ልቤን ከሰጠሁት በኋላ ገንዘቤን ከሰጠሁት በኋላ ወደ ኢትዮጵያ ለመምጣት ከማዳሞቼ ጋር አውርቼ ከዚህ በኋላ ወደ ሀገሬ ሄጄ ትዳሬን መስርቼ ልጆቼን ወልጄ በሀገሬ ላይ መኖር እፈልጋለሁ ብዬ ወስኜ ነበረ። ነገር ግን ያ አልሆነም። በደወልኩለት ሰዓት ስልኩን አያነሳልኝም። አድራሻው ሁሉ ጠፋ። እሱን የዋጠው ጅብ ወይም ደግሞ የዋጠው ነገር ጭራሽ ሊታወቅ አልቻለም። ከህይወቱ አስወጣኝ እንደቀላል ነገር። እኔ ግን እስካሁን እየተብሰለሰልኩኝ አለው። አንደኛ ፍቅሬ ነው ብዬ ልቤን የሰጠሁት ሰው ልቤን ይዞት ጠፋ። ሁለተኛ ደግሞ ለሰባት ዓመታት ያህል የለፋውበት ገንዘብ አለ አምኛው አለ፣ የእውነት ስለዚህ፣ ከሱ ጋር ኑሮዬን እስካደረግኩ ድረስ ቤቴን ያሟላልኝ ቤቴን ያስተካክልልኝ ብዬ ገንዘቤን ሳልሰስት ለዛ ሰው ሰጥቼዋለሁ። ነገር ግን እሱ የውሃ ሽታ ሆኖ ጠፍቶብኛል እና አሁን ላይ ጥሩ ሁኔታ ላይ አይደለሁም ያለሁት። አሁን ላይ እዛው በሰው ቤት እገኛለሁ፣ ግን ገንዘብ ምንም ነገር የለኝም። የነበረኝም ሳንቲም በጣም ብዙ ነበረ፣ ነገር ግን አባከኝ ጨርሼዋለሁ። ግን ይህንን ያባከንኩት ሳንቲም ነገ ወደ ሀገር ሄጄ ከሱ ጋር ለምኖረው ኑሮ ግን ጥሩ የህይወት ጅማሬ ይሆንልኝ ነበረ። ነገር ግን ሁሉን ነገር አበላሸብኝ፣ ሁሉን ነገር አከሳሰረኝና ጠፋ። ከህይወቱ እንደ ቀላል አስወጣኝ። እኔ ግን እስካሁን በንዴት እየተብሰለሰልኩና በብስጭት እየታመምኩኝ በማዳሜ ቤት እገኛለሁ። ውድ ጓደኞቼ፣ ውድ እህቶቼ እኛ ሴቶች ብዙ ነገሮች የሚደርስብን ሰዎች ነን። በጣም ስሶች ነን። እባካችሁ እባካችሁ፣ አሁን ላይ በሶሻል ሚዲያ በምታቆስ ሰው ላይ እንደዚህ አይነት ነገር ላይ ራሳችሁን አጋልጣችሁ የማይሆን ቦታ ላይ እንዳትጥሉ። እባካችሁ የእኔ የይብቃ ማለት ፈልጋለሁ። እኔ በአሁኑ ሰዓት ላይ መጥፎ ድብርት ውስጥ ነኝ ያለሁት። በጣም ከፍቶኛል። በጣም አለቅሳለሁ። አንደኛ ገንዘቤ፣ ሁለተኛ ፍቅሬ ብዬ ያመንኩት ልቤን ሰብሮታል። ድጋሚ ወንድ አምኜ ወደ ህይወት ሁሉ የምገብ አይመስለኝም። የሰለቸኝን የማዳሚን ቤት የማዳምን ስራ አሁንም ተያይዣዋለሁ። መቼ በቃሽ እንደሚለኝ አላቅም። ከዚህ በኋላ ወንድ ወደ ህይወት እገባለሁ ብዬ አላስብም። ውድ ሜሊ ይህን መልእክት ለሴት እህቶች እንድታደርሽልኝ ስል እማጸንሻለሁ። አመሰግናለሁ። እየሰማችሁ ነው አደለ? ብዙ ጊዜ ያው ማንነቷን መናገር አልፈልግም በእርግጥ ምክንያቱም አስፈላጊ ስላልሆነ ብዙዎቻችን ሴቶችን ሊደርስብን የሚችል ነገር ነው እና በእንደዚህ አይነት መንገድ ላይ እናንተም እንዳትሸወዱ የራሷን የደረሰባትን ለእናንተ አስተላልፋለች እና እናንተ ጥንቃቄ እንድታደርጉ ገንዘባችሁን በአግባቡ ይዛችሁ በአግባቡ ሀገራችሁ ገብታችሁ እራሳችሁ ራሳችሁ አይታችሁት የምትወዱትን ሰው ብታገቡና እንዲሁም ደግሞ የምትፈልጉትን ነገር ብታደርጉ የተሻለ ነው ብዬ አምናለሁ። እኔ የሁልጊዜ ምክሬ ይሄ ነው። የዚች ልጅ ብቻ አይደለም፣ በጣም ብዙ ነገሮች አሉ ማለት ነው። እና ውድ ጓደኞቼ ይሄን ይመስላልኝ እና በሌላ ቪዲዮ ውስጥ እንገናኛለን። እወዳችኋለሁ። ጥሩ ኮመንት ጻፉላት ለዚች ልጅ እና የእናንተን አስተያየት ትፈልጋለች። ጥንካሪያችሁን ጥንካሬዋ እንዲመለስ እና ጠንካራ እንድትሆን አስተያየቷን አስቀምጡላት። እወዳችኋለሁ። ቻው።